አይዘጋም። ያለ ጎንደር አንቺ ነሽ አንቺ። የኔን አይዘጋም ያልኩበት አምጭ መሞይ አምጭ ብር የበላውት አይዘጋም አይዘጋም አይዘጋም አይዘጋም። ፍሬንዶች አይዘጋም። ጋይሶች አይዘጋም አይዘጋም አይዘጋም እያልኩ የተነጨሽ ጎንደር አንቺ ነሽ አንቺ ነሽ አንቺ አንቺ ዝምባም፣ አንቺ ነሽ አንቺ። ቅርፋታም፣ አንቺ ነሽ አንቺ። ሸታታ፣ አንቺ ነሽ አይ ዘጋም አይ ዘጋም አይ ዘጋም ወራዳ ዝምባ አላግጦ ሲያላግጥብኝ የነበረው በህዝብ አይደለም እኮ። ያላዶር አባት አላግጦብኝም አስለግጦብኝም ማያቅም ከጀግና ነው የወለድኩት። አምጭው እናትሽ ወልዳሻለች። ያን ቀን ነው እንደዚህ ቆሚ የማጨመጭልልሽ ትች ያለሽ ምርሽ ያላዶርን አባት ያመጣሽ ቀን ነው። በዚህ ልክ ነው የምተማመንበት። የልጅ አባት ጠበስኩ ሌላ ሴት ያስኩ ብሎ ፎቶ ተቃቅፎ እየተላላሰ ፖስት አርጎብኛል እንዴ? ከአዲሷች አይተሸዋል እንዴ? ይንቃቸዋል። ሚዲያውን ራሱ ይንቀዋል። እንኳን ለእኔ ለአንቺ አይገባም ነው የሚለው ቆሻሾች እርምጥምጦች ግሞች ረፈጦች እኔ ጉቺ መቼ ቀን ስምንት ዘጠኝ አመት ቂጤን አማስያለው እ ቆሜ ሚዲያው ይመሰክርልኛል ቂጤን ቆሜ እያማሰልኩኝ ቂጤን ለህዝቡ አላሳየውም ፐብሊክ ቂጥ የለኝም ባይዘው የኔ ቂጥ ፕራይቬት ነው ፐብሊክም ጡት የለኝም ይሄ ቆሜ ሀያ አራት ሰዓት እንድየነጣነጥኩኝ የማሳየው ፐብሊክ ቂጥም ፐብሊክ ጡትም የለኝም ጡት ፕራይቬት ነው። የለኝም የለኝም አት ኦል የለኝም። ለህዝብ የማሳየው ቂጥ የለኝም። ቂጥ ፕራይቬት ነው። ቂጥ ውስጥ እኮ ጥሩ ነገር የለም። የምትነጠንጡት ቂጥ ውስጥ ጥሩ ነገር የለም። መልከጥፉ መልከጥፉ የእናንተ ቁንጅና ምን ሰራ? እስከ ቁንጅናችሁ አብራችሁን እየለመናችሁ ነው። ልመና አይደል? አብራችሁ እየለመናችሁ ለጥፍራችሁ፣ ለፀጉራችሁ እየለመናችሁ ነው። ሌላ ምን አዲስ ነገር አለ? የእናንተ ቁንጅና የትኛውን ከፍተኛ የመንግስት ስልጣን ተሰጥቷችሁ ተሽከርካሪ ወንበር? ይሄ ተሽከርካሪ ወንበር እናንተ የተቀመጣችሁበት ዩጋይስ አይገባችሁም። እየተማረ የሚቀመጥ እኔ ጆኒን ሲነኩት ያመኛል። ልንገርሽ ያመኛል አልኩሽ። ይህን ያልኩህ ነው የሚያመኝ። ወጣሽ እንኳን አግዘሽ ልሰርብ ስት ደውዬ እንዴት እንዳስቆምኩሽ ታውቂያታለሽ እንዴ? አታፍሪም እንዴ? ስጠጡ ስጠጡ ጀግና ጀግና የምትጫወቱት ለምንድን ነው? እኔ ስጠጣ ራሴ ላይ ነው ማጠፈው ታይሜን እንጂ ሰው ላይ ወጥቼ ማጠፈው ታይሜን እንጂ ሰው ላይ ወጥቼ ያዙ ይልቀቁኝ አልልም አልልም ማሜካ

አቅሙ የለሽም ቤት ስለ ማውራት ወንድሞቼን አታውቅም። እኔ ወንድም አለኝ እንዲል አደረግነው። ጆኒ ግን አሁን ብጠራው ይመጣል። የአንቺ ባል ኤቭሪዌር አቬለብል ነው። የአንቺ ባል ኤኒ ገቢ ማለት የአንቺ ባል ነው። ኤኒ ገቢ ኤቨሬ በዘጠኝ ቁጥር ውስጥ ድመት ስትዘልበት ማለት የአንቺ ባል ነው። የልጆች ሻባት ኤቨሬድ የሚባለው ድሮ ባትሪ ድንጋይ ተቀልሽ ኢትዮጵያ ቴሌቪዥን ላይ የሚተላለፈው ያንቺ ባል ነው። ምቀኛ ነች፣ ቀናተኛ ነች። የሌላትን ሕይወት ነው የምትኖረው። ባለ ስንት መኝታ ክፍል አከራይ ታኝ ዘንድሮ ዘንድሮ ትነግድናለች። ባልሽ ነገረን። ባልሽን አማራሽ የተከራየሽውን ቤት ስለኛ ለኛ ትነግድናለች። ለማኝ እኛ አንድ ክፍል ስቱዲዮ አፓርትመንት ነው የምኖረው ኪችን አለው። ስንት ቤት አለው? አንድ ክፍል ነው ቤቴ። ለማኝ አትለምኝ ከኛ እኩል። ከለመንሽ ደግሞ እንደኛው መልከ ጥፉ ነሽ።

አስሞይ መልከጠፉ መልከጠፉ አትቢ አስተኪው አስተኪ ራሱ ውበት ያጎላል እ ስትይ እዚህ ጋር ጎዶሎ አለ። በጣም ብዙ ጎዶሎ አስተኪው አስሞዬ፣ ምን አባሽ ነው ለሰው አንበሳ የምታወርጀው? ጎዶሎ እያለሽ የሰው ጎዶሎ አትሙይ ጎዶሎሽ። ባርኩ ቤቱን ፍቅሮቼ አራግጥሽ ግን ታገስኩሽ፣ ታገስኩሽ፣ ታገስኩሽ። እኔ እኮ እኔ እኮ ፕላኔ አንበስ እንትን ልገዛለን ነበር። ምንድነው እሱ ምንድ ያለችው ትራክ? ሳሚ ስለ ሳሚ እያወራሽ ጎን ዝ ጎን አንቺ የሞተ ባላለሽ ኢትዮጵያ ረሳሽው፣ ቤት አወራችኝ አወራችብኝ ብለሽ ያለቀሽው የሞተው ባለሽ፣ እንደዛ አንቺ እንደሞተብሽ ባለሽ፣ እኔም ቦይፍሬንድ የሞቱ ነው። ቦይ ፍሬንድ ሳይሆን ኤክሴ ሲሞት ኤክሴ ነው፣ ሳሚ ተለያይተን የሞተው። እኔ ሳሚ ሲሞት አማሃ የሚባል ቦይ ፍሬንድ ነበር የረሳሽው፣ አንቺ ደደም። ሳሚ ሲሞት አማሃ የሚባል ኦልሬዲ በህይወት እያለ ያዝኩት ቦይ ፍሬንድ አለ አማሃ የሚባል ከሳሚ ተለያየች፣ አንቺ ደንቆሮ። ሳሚ ሲሞት አማሃ የሚባል ቦይ ፍሬንድ ነበረ። ግን ጆኒ እያለ ፖሎን አልጠበስኩም። ሳሚ ሲሞት ተለያይተን ለህዝብ በጌሜ ቀን ይፋ ያደረኩት ታስታውሳላችሁ ከሮማን ጋር ጌሜ የተጫወትን ቀን ሳሜ የጠፋ ስትሉኝ መለያየታችንን በይፋ የነገርኳችሁ ቀን አማሃ የሚባል ቦይ ፍሬንድ ሳመጣ ሳሚ የሚባል ሰው ከህይወቴ ወጥቷል አንቺ ግማታም አንቺ ዝንባም ከኔ እኩል ታወሪያለሽ ፖሎ እያለ ጆኒን ጆኒ እያለ ፖሎን አላመጣሁም ለቀስተኛ። መልስ አጠሽ ከሆነ እኔም ለአንቺ መልስ ልስጥ። ስለ ሳሚ እንዳታውሪ አንቺ ለማኝ ያለብሽን ብር ክፈይ፣ 375 ዶላሩን ክፈይ። የማቲን ብር ከማቴ ላይ ውሰጂ። በልቻ ያለ ያለው ውጠሽ ጸጥ ያልሹ ለማኝ፣ አላዋርድሽ ብዬ ነው ስም ያልኩት። አልተውም፣ ቲጂዬ ኤናፍ አቀምስሻለው ማነሽ እኔ እንትራን እኛ ቀምስሻለሁ እኔ ማቀምስሻለሁ። አንቺ ደደብ ደንቆሮ መሃይም ጎ ባክ ቱ ስኩል ተማሪ ሂጂ። አሜሪካን ያለሽው ኮርሱ ሰጂ፣ ሰልጥኝ፣ ስራ ግቢ። እኛ አረብ ሀገር ነን ያምርብናል። አንቺ መሃይም ትምህርት ቤት ሂጂ። አፈር ቢያፈር ያስበላሽ ለማኝ። ዘንድሮስ ምን ስራለሽ? እኛ የተው ነውን ስራ የምትሰሪ እያቀጣቀጥሽ ነው የምትሉ ሌላ ምን ስራለሽ? ጠላትሽ ቤታ ነች። አፈር አባሽ ቢየ ጦስ ጥቡዛ ሲይዘሽ ሂጂ። የአገሬ ልጅ ነች አቀምስሻለሁ አለው።